ኔማ ያንቺም እኮ ዳይፐር ያሳስበዋል። የማህበረሰብ ይዶላ ስለ ሳሮን ምን ትያለሽ? ያው ክፉልታኔ እና ሳሮን ሰላማዊ ሰላምተኛ ናት። እንዳታያይዘው፣ እኔ በአሽሙር አላወራ፣ በግልጽ ነው ማወራው። ሳሮን በግልጽ ነው ማወራው። በግልጽ እኔ በአሽሙር አላወራ፣ በግልጽ ዝርግፍ አድርጌ ወራ። ይነቃብኛል አሽሙሯን ብትሆን። ሳሮን ሰላምተኛዬ፣ ሰላምተኛዋ ነኝ። እንዳታነካኩኝ ግን ግን ግን የሀበሻ ዓይን የተረዳሁት የሀበሻ ዓይን ቡዳ እንደሆነ የተረዳሁት የተረዳውት ቡዳ ነን እንበላለን። እኔንም እኮ በልታችሁ ልጆች የድሮ ኢነርጂ የለኝም፣ የድሮ ሞራል የለኝም። አሁን የሆነ ሳለ ተኝ ይለኛል ውስጤ፣ ብሎኝ የማያውቀው እንቅልፍ የምጠለዋ ሴትዮ ተኝ ይለኛል። ተኝ ቤት ታይ የሆነ ሳብድግልና ብድግልና ማለት ነው ዝም በይለኛል፣ ብሎኝ የማያውቀው ውስጤ። ዝም ካያችሁኝ እኮ ማለት ነው አፍዛ ደንዝዝ እኮ ነው የያዘኝ። የሆነ ሳ ያብዳለሁ የሆነ ሳለይ ዝምላለ የሆነ ይሆነሳለ ኢነርጂ ይመጣል። ይሆነሳለ ይነጫነጫል። ትክክል አይደለም። የድሮዋ ቤታን አታገኟትም። ለምን በሉኛ። ሳሮንም ውዴ አትስሙ። ደግሞ ሳሙኝ እንጂ ሰላም በሉኝ። በባዶ እጃችሁ እንደሚታነቅ ሰው ነው እዚህ ቤት የምትመጡት። እኔ እኮ ምንም ነገር የለውም። ለዚህ እኮ ነው የማላወራው። ወሬ ያቆምኩት ውዶቼ፣ ወሬ ያቆምኩት ለዚህ ነው። ሳሙኝ ሳሙኝ። እንዴ ጌታ ሳም በቃ ስጡኝ አፌንማ ልታፍኑት አትችሉም። እውነቴን ምኩኖ ጌታን ቤታ ወደ ጌም ትኩረት አርገሻል፣ እኛ ልጆችሽ ረስተሻል፣ ከእኛ ጋር አትጫወችም። ደረቅ ነዋ ቤቱ ደረቅ ነው ውዶቼ፣ ሳወራ ደረቅ ነው። ጌም ስጫወት ትሰጡኛለ፣ እጃችሁን ትዘረጋላችሁ። አካልህም ሴት ናት፣ እናትህም ሴት ናት፣ አባትህም ሴት ነው እያላችሁ የሆነ ነገር ጣልጣል ታረጋላችሁ። ሳወራ ግን ድርቅርቅርቅ ቤቴ ይደርቃል። ምጥጥ ነው የሚለው ሞራል አትሰጡኝም። ለዛ ነው የተውኩት፣ በግልጽ ልንገራችሁ ምን ወደ ውስጥ አስደብቆ አስያዘኝ። ባዶ ቤቱ ይደርቃል። አይሰጡም ሶልዲ አይሰጡም። አሁንማ እየሰጣችሁ ለእግዚአብሔር ይመስገን። ሶልዲ አይሰጡም ጋይስ። ሁሉም ስም ድርቅርቅ በባዶ ለፍልፌ እንደ ባዶ ቅልቃ አንኳኩቼ ኩቼ ላይቬን ዘግቼ ይወጣል። ጌም ግን ስጫወት አትሊስት እንኳን ትንሽ ያዛረጋል። አውርቼም ይዤም ይወጣለሁ። ስለ ሳሮን እንመለስ። ኧረ አረሳሁትም። ስለ ሳሮን ጋይስ፣ የራሴን ችግር ላብስልና፣ ፍቅርዬ እንደነሽ ማሬ፣ የራሴን ችግር አስደውሉ፣ ስሙኝ፣ አዳምጡኝ። ስለ ሳሮን ስናወራ በማርያም ሳሮን ውዴ፣ እኔ እናንቺ ሰላምተኛ ጥሩ ሰው ነሽ፣ ጥሩ ሰው ነኝ። ታቀልሽ፣ ልቤን እኔ በክፋት እንዳታስብብኝ። እኔ አሽሙረኛ ያደለውን ፍለፊ እንደምናገረው እንደማንም ማንም አላወራም። ምንድነ ዩቲበሮቹ ድንገርሽ ውዴ፣ ይህ ማህበረሰብ ምንም አባቱ አያመጣም። ሳቂ ውዴ፣ ሳቂ። እኔ ተመልከች ተመልከች ስንት ጥረት አርጌ ወገቤ ላንቀጥቅጬ ከስቼ ሰርጀሪ ይሉኛል ይበሉኝ። ጨጓራቸውን ቅጥ ዘንጥ ማልወደው ልጅ ራሱ ቴንኪዩ ጣልጣል እያረጋችሁ ዘንጥ እያልኩኝ ውዴ፣ አይተሽኛል አይደል? ፎቶ ፎቶ፣ ማን እኔና እኔ አሁን ፎቶ ነኝ አይጂ ላይ በየጊዜው መበወስተው ዘንጥ እያልኩኝ። የት ቦታ ይሁን ማሬ፣ የትስ ቦታ ቢሆን ግንብ ካገኘው ግንብ ላይ፣ ሽንት ቤት፣ ሽንት ቤት ላይ ጎረቤት፣ ጎረቤት ላይ ሆቴል ላይ ሆቴል ላይ ጫቅ ጫካ ውስጥ እየተሯሯጡ ፎቴን ቀጭ ቀጭ ቀጭ ቀጭ ቀጭ ላይክ። ጭንቅላት ጭንቅላታቸውን ነው መቆጣጠር ያለብሽ። ይሄ ምክር ለሳሮን ነው። ሰርጀሪ ስላሉ እኔ አልቀረውም ውዴ አልቀረውም። ሰርጀሪ ብለው አልቀረውም። እውነቴን እኮ ነው። ቀጫው አልቀረውም። ጭራሽ ሆዴን ሁሉ እያሳየው ጭራሽ፣ ቂጤን እየጣልኩ ጭራሽ፣ ፈንደድ እያልኩ እየባሰብኝ መጣ። ግባሽ አንቺን ማለት ያለብሽ ይሰባበር ጥርስ ጥርስ እኮ ነው። እኛ ስንት ቦታ ላይ ሱቅ ላይ ተልከር አገር ቤት ስንት ምቀኛ ጎረቤት አለን። መሰናክል ብሎ ትልቅ ድንጋይ ያስቀምጥብሻል። በእኩለ ሌሊት ትልቅ ድንጋይ ከእንቅልፍሽ ባነሽ ዳቦ ልገሽ ስቲ ሁለት ጥርስ ሽናተሽ ትመለሻለሽ። ምንም ማለት አይደለም ውዴ። ምን እኔ ንመኝ ሳሮን፣ ምንም ማለት አይደለም ይሰበ ለምን አይሸረፍም? ምን አባት ለምን ምላስሽ ላይ ጥርስሽን ሁሉ ያልሻት መጭ ለማን አባት ብለሽ ነው ማትሰቂው ሳሮን ማርያምን ይሁን እንዴ! ልጅቱን እኮ በድቤ ለእናንተም አማሪ ምን አሁን ሳሮን ያችን የመሰለኝ ልጅ ፈገግቷን እንኳ ሳጣችኋት። ላይብ ላይብ ነው እኔ አይ ጣያት አለሁ። ምን አስዋሸኝ፣ ጨብዬ ላይቧን ነው የምከታተለው። እመቤቴ የድሮዋ የድሮ ሳሮ እናት ማለት ጀምርኩ። እንደዚህ መብቷ ነው። በነገራችን ላይ ወደ መብቱ መጣለሁ። ለምን ሳሮ ነው የት አባቱ እኔ ቆንጆ ጥርስ ያለኝ መሰለሽ ድር ድርብርብ ነው ጥርሴ። ለማን አባቱ ብዬ ጌምሽም ተጫዎች፣ ውዴ እኛ አለን፣ እኔ አለሁልሽ እህትሽ። ከዚህ የሰጡኝን ልቅምቅም አድርጌ ግማሹን ግማሹን አካፍላለሁ። ይመጣሉ ሌሎቹ ሰበጥር ገጠ ውዴ፣ ገጣም ሳሮንዬ፣ ማርያምን ጌም ተጫዎች። በሳምንት ሶስቴ ጌም ተጫዎች። ያችን ጥራ ከድድሽ እስከ ማንጋ ጨላሽ ግጥም አድርጌ ውዴ፣ ለማን አባቱ ብለሽ እስኪ ሊዮ ሊዮ ቆይ ወሬ ደረሰኝ። ቆይ ይህን እናት አረ፣ ሊመከታሻ አበረታታለሁ። ልጅቱ ኮ ይታል ሼር አርጉልኝ። ምን ነው ቀድማችሁ ብትነግሩኝ እናንተ ቁርበቶች። እኔ አሁን ስለ ሰው አይቻለሁ ረጅም ጊዜ ግን አውርቻ ወይኔ ወይኔ፣ ቲክቶከሮች አስወራችሁ። ካፊ ወጥ አልውጠው አልውጠው። ቆይ ሳሩንዬ ቆይ ውዴ፣ ቆይ ውዴ፣ ቆይ ውዴ ገለበጣለሁ። እንደእናንተ አይደለሁ። ምን ይገለብጣሉ? ሶስትን የሰተችው የፖሰተችው። ቆይ ደ ጀለሲስ ሪል ፎር ሪል። ኧረ ውዴ እኔ ቀንቻ አይደለም። እኔ ይውልሽ ቤት ብልሽ እኔ ሳሮንዬ፣ አይጂ ላይ የማወር ተለብሳ በእኔ ፍቅር ነኝ፣ ፍቅር ነኝ። የፍቅር ማዕበል በይ፣ የፍቅር ማዕበል ማዕበል፣ አሁን አይቆምም ማለት የእኔ ፍቅር አይቆምም። ውዴ፣ ቆይ ጠብቅኝ። ኖ እኔ አሁን ገና ነው ስለ ሳሮን ያወራሁት። አሁን ገና ከምን ው ፍጥረት የሁሉ ትጽፋለች አሁን ገና ሳሮን ይሄ ሁሉ ይሄ ሁሉ እንግሊዘኛ በአንዴ ታወርደዋለች። እንደገና አሁን እኮ ነው ያወራሁት። መቼ እኔ ደረቀ እንዲ ያወራሁት? ሪከርድ ሁሉ አልተደረገም እንዴ? ቆይ እስኪ የመጨረሻው ለንበብ ነገር አፈልጉም ወይኔ ሳሮን፣ እየውድ ያለ እኔ እንደዛ አይደለም። ጽፈውልኝ አጣላችሁ፣ ጽፈውልኝ ሳሮን። እኔ ጨረሻ አንድ ቀን ስለ አንቺ መጥፎ ነገር ባለፈው እንደውም ጥቁር ቀሚስ ለብሰሽ በመስታወት ውስጥ እንድየደነሽ ነበር፣ አላየሽኝም። መጥቼ ጊፍት ሰጥቼ ሳሮንዬ ብዬ ሰላም ብዬሽ ጤና ይስጥል ብዬ ነው የወጣሁትኝ። እኔ ክፋት የለብኝም። እኔ ክፋት የለብኝም። እኔ ወድሻለሁ፣ ግን ውዴ፣ ለዚህ ማህበረሰብ እግርህን ብላ ካላልሽ በስተቀር አይሆንም። አይሆንም በሉሽ። ድሮም ብያለሁ፣ አሁን አልቀየርኩም። ጋይስ፣ ስቶሪዋን ካየው በኋላ ቀየርሽ ቤት ታይና ትሉ፣ አልቀየርኩም። ውዶች፣ አልቀየርኩም ቡዳ በልቶሻል፣ በልቶሻል። ሰው መከራከር ይችላል፣ አልበላናትም። እኔ በልተውሻል። አልበላናትም፣ በልተውሻል። መብትሽ ነው፣ መብትሽ ነው ሳሮንዬ። ይሄ ይሄ ማህበረሰብ መብታችሁ ነው፣ አልበላናትም ማለት ይችላል። እኔ በልተውሻል። አንቺ ባትፈልጊው ራሱ እኔ ይከራከራለሁ፣ በልተውሻል ውዴ። መጀመሪያ ጊዜ አንቺ በራስሽ ዓለም ስትዞሪ ይሄ ይሄ ማህበረሰብ እንዴት ሽሮ ለምን አልወደድሽም ይላል። እኔ አሁን ለምሳሌ እኔ ቤታ ቡላ አልወድም፣ አልወድም ቡላ ውዴ አልወድም፣ ገንፎ አልወድም፣ አልበላም። ቅንጫ አልወድም ውዴ፣ አልወድም። ቅንጫ ገንፎ፣ ሁለት ያላቸው ቅንጫ፣ ገንፎ፣ ቡላ፣ ሌላ ምን ጨምሪ? ቤት አይ ጨምሪ፣ ምን አለ? ዱባ፣ ዱባ ሁሉ ማህበረሰብ ፎሮ ፎራ አቤት አቤት አቤት አቤት አቤት አቤት። ውይጋቸውን ገና ንቅልስ ያደረጉ ሳሮንዬ እንዲፎረፎራቸው ሶስት ሶስት ሶስት ሶስት ጎጆ ቤት የሚሰራ ሴቶች ሽሮ አልወድም ማለች ብለው ይህ ሽሮ በጎላ ድስት እያንበቀበቁ እያንበቀበቁ እያንበቀበቁ እያወጡ በእንጀራ እንጥፋ እንጥፋ እንደ ቻሌንጅ ሲሰሩበት አሉ። በህይወታቸው ዘመን እኮ ሽሮ ላለማየት ሶስት ቀን ሆዳቸውን በጨርቅ አስረው የሚያድሩ ሰዎች ናቸው እኮ አንቺ ላይ የተነሱብሽ ውድ። እንዴት አይበሉሽ በልተውሽ በልተውሽ ሳሮንዬ፣ እኔ በደንብ መሰክርልሻለሁ። አንድ ቀን ስለ አባይ አወራሽ አውሪ፣ ምን ችግር አለው እንዴ? በስልጣን ላይ ያሉት አይደሉ እንዴ? ስልጣን ላይ ስማቸውን አንጠቅስም ውዴ፣ ስማቸውን አንጠቅስም ውዴ። አንቺ ለአንቺ የማያድላለሁ ስል እኔም ከዚህ እንዳልሸነቋር በመሀል ቤት እያደረግኩ ልሄድ ውዴ። አዎ ሁለት ቦታ አይሆንም። በአንቺም ተቀጥቅጬ፣ ባለስልጣንም ደጋፊ ተቀጥቅጬ ስለማይሆን መሀል ላይ ሆኜ ስልጣን ላይ ያሉትኝ ስልጣን ላይ ያሉት እንግሊዘኛውን እንዴት እንዴት ጥፍጥፍጥፍጥፍጥፍ አድርገው ሲያወሩት ነበር። አንቺ አባይ አባይ ማለት ላላይ ስላልሽ ብቻ ያ ማህበረሰብ ተነሳብሽ። በሉሽ ውዴ፣ በሉሽ በልተውሻል። ቁርጥም ቁርጥፍ አድርገው በሉሽ። አሁን ግን መነሳት ትችያለሽ ውዴ። ደግሞ አሁን ያለሽበት ህይወት ሰላም ነው። ፍቅረኛ ብትይዥ ፍቅረኛሽን እያሳደዱ ጥቁር ነው ኬንያዊ ነው ናይጄሪያዊ ነው ዙምባቤ ነው ሲሉን እነሱ የዙምባቤ ንብ ቢያጡ ራሱ ንቡ እንደው ጥሩ ነው። የዙምባቤ ዝንብ ቢያጡ የሚምሩ ይመስልሻል? ይሄ ማህበረሰብ አይምርም እኮ ዋናው ከኢትዮጵያ ወጣም ነገር ይሁን እንጂ ዝንብ አይደለም ሰውም ምንም ቢሆን ይሸጉራል። አንቺን ግን ለምን ለምን ኬንያዊ ያዘች ብለው ለዛው ፌመስ ሲቆረጥሙሽ ኖሩ። እኔ ዛ ጊዜ ደስ ነው ያለኝ። በርቺ አውረታን በፑሽ ሳሮን እንግኝ ያልኩት መብትሽ ነው። ካልጠፋ ሰው ከባንጋሊ እየወለዱ እየተቀላቀሉ የአበሻ ይሁን የባንጋሊ ልጅሁን የማይታወቅበት ዓለም ላይ ያደረሱን ማበሻው ውዴ። አንቺን ግን እንዴት ቦይፍሬንድ ያሽብለው እንቀራው አንቀ አላወራም። ጋይስ ቤቴ ደረቀ። አላወራ አላወራም። ጌሜ ላይ ነው የምገባው። አላወራም ጉዳይ ይሄ ሁሉ ለፍልፌ በአንድ ደቂቃ ውስጥ ምንም ቤቴ እየደረቀ ነው። በዛ ላይ ከሳሮን ጋር እነቋቁራችሁን አሁን ደግሞ ሌላ ትጽፍብኛለች። ደረቀ፣ አላወራም ማን አለ አላወራም። ሙዶች ጌታ ምን ትዋለ ምንም ነገር የለም። ምንም የደረቀ ነገር እንዲ ምንም የለም። አምኒማ በአበባ ይሁን ይሁን ይህንን እስማኝና እየበ ቆይ፣ ትንሽ ቴጋ ጠብቅ። ቤታ ሁሉ ሰዓት አውርቼ ለዚህ ኮሮ ጌመር የሆንኩትኝ ሳልፈልግ በግዴ ጌመር ምንም አይሰጡም። እነዚ አምስት ሳንቲም ጌሜን ብጫወት ይሻላል። ቤቱን ባርኩት፣ እስኪ ድርቅርቅ አሁን። የሁሉ ነገር አውራል። ዩቲዩበሮች እኮ ዩቲዩብ እየሸቀሉ ነው እኮ ውዶቼ። የሚቀኑ ሙሉ ቂጣቸውን ዘብዝፈው ኪንታሮት እስኪ ያበቅልባቸው የሚያወሩት። ዛሬ ሰው ነገ አፈር የሚሆን አሁን ስጡ፣ ባርኩ። ሞዴሬተሮችን አላየ አላልኩም። የገባ ያወጣ ባርኩ ውዶቼ። ለምን እኔ የታዘብኩ ነገር ቢኖር አሁን የዩቲዩበሮች ቂጣቸውን ገልበጥ ገልበጥ ብታደርጉት ትልልቅ ኪንታሮት አለባቸው። ትልልቅ ኪንታሮት ውጭ ብለው የሚውሉትኝ እኮ ወደው አይደለም፣ ይከፍላቸዋል ዩቱብ በዛ ላይ ዛሬ ሰው ነጋፈር ይሆናሉ። ገንዘቡ ገንዘብ ድባባ ገንዘቡ ሰላም ይልሻል፣ ግማታም ይልሻል። በነጋታው ሳይደርቅ በት ይጨምራል። ለምን ገንዘቡ ውዶች፣ የለበዛ ጌሜን ነው የምጫወት። እኔ ወሬ አላወራም። ለምን አንድ ሰው ተከታይ ኖረኝ እንጂ አንቺ ቀጮ፣ ምንም ሀብታ የማያደርጉ ቤቱን፣ የማይባርኮሽ ወደ ሳሮን እንመለስ። ትንሽ ጣብጣብ ንጥጥብታቤን ብንጣጣ አላደርጋቸዋል። ሳሮንዬ ውዴ ሳሮን ማርያምን፣ ቆንጆ ነሽ፣ መልክሽ ቆንጅዬ ነው። ራስሽን የምትጠብቂበት አጠባበቅ እግዚአብሔር! እኔ ሁሌ የምለው ሳሮን ትዘናጭ ናት፣ ትዘንጣለኝ። እኔ ሁን ግልጥልጥ ብላ ማለት ራሱ። አሁን ላይ እድሜ እኔ እድሜ ትልቅ አይደለም ግን፣ ቤታ እንዳትሞች። እድሜ ትልቅ አይደለም የእነ ሳሮን በሆን ነው። ግን እኔ አሁን ለምሳሌ እንደዛው እንደ ሳሮን እንደዚህ ክፍትፍት ማለት አልችልም። ዝንጥ ማርያምን ራሷን ትጠብቃለች፣ ጤነኛ ናት። ስራ ስትሄድ አያታለሁ። ትበላለች፣ ትጠጣለች፣ ፏ ትላለች። ምንም አልሆነችም። ሳሮን ምንም አልሆነችም፣ ግን ቡዳ በልቷታል። የማ የእናንተ ቡዳ የእናንተ ቡዳ እናንተ ናቸው የበላችኋት። እና ሳሮንዬ ሁሏ እኔ ያልርኩብሽ ውዴ፣ እኔ እወድሻለሁ ታውቂያለሽ። ማርያምን አክባሪነሽ አክባሪሽ ነኝ። ምንም እንዳሰሚያቸው ሳሮንዬ፣ ይሄ ወደፊት ፑሽ ወደፊት አድርጊ። ቲክቶክ ነኝ እና ከኔ ጋር ጌም እንጫወት ጌም እንጫወት መሳቅ ካልፈለግሽ እንዳትስቂ። አላባቱ ምን አሁን የሚያስቅ ነገር መጣ? ኑሮ ሞልቶልን ነው የምንስቀው? ኑሮ ሞልቶልን። እኔ መሳቅ ካቆም ጊዜና ዘመን የለኝ። እንዳትስቂ ሳሮንዬ፣ እንዳትስቂ እንዲች ብለሽ እንዳትስቂ። ለመራባቱ ብለሽ ነው የምትስቂው። እኔ አልስቅም። የሚያስቅ ነገር ምን መጣ? በገንዘብ ማዕበል እየዋኘን አይደል? ያለ ነው ኑሮ አልተመቻቸ። ሰው ሀገር ነው ያለ፣ ነው የጎረቤት ናፍቆት አለ፣ የቤተሰብ ናፍቆት አለ፣ የጓደኛ ናፍቆት አለ። ምን የሚያስቅ ነገር ኖሮ ነው ስደተኛ ሆነን የምንስቀው? ብናባህ ያስቃል። ስደተኛ ሆነ እኔ ምን ያስቀኛል? ሰው የሆነ ቀልድ ከነገርን ከሰባት ቀን በኋላ ነው የሚገባኝ። እንዴ እንትና ያለችው ብዬ ነው እንደ አዲስ እንደ እብድ የምስቀው። ለምን ብለሽ ጠይቂኛ ውዴ የሀገር ናፍቆት አለ የጎረቤት ናፍቆት አለ የአጎት ልጅ የአክስት ልጅ የአብሮ የተማረ አብሮ አደግ እንስሳ ቅጠል ሳሩ ማሳው ምኑ ሁሉ ነገር ይናፍቀኛል ትዝብት ውስጥ ነው ያለሁት አልስቅም ከገባሁ አይተሽኛል አልስቅ አልስቅም አልስቅም አልስቅም ውድ ውጪ እነሱም የሚስቁ ዝም ነው ብሎ አሁን በኢሞጂ ይሳቃል አይሳቅም እኮ ውዴ እንዳትስቂ ሳሩ ግን ደግሞ ብድግ ብለሽ ተነስተሽ እስቃለሁ ሳቂ ማን አባቱ ያስቆምሻል ለምን ከንፈርሽ እዚህ መቶን ተገልብጦ አይሆንም። እያልሳቂ ውድ ማነባቱ ሊያስቆም አለመሳቅም አለመሳቅ ማርያምን አጨናነቋት እኮ ሁላችሁም እንሳሮንን ሰፖርት አድርጓት። እግዚአብሔርን እኔ እናት እናንተ ልታስጠቁሩ ጠብቁኝ። ዛሬ ዛሬ ዛሬ ሊያዛችሁኝ ጠብቁ። ዛሬ ዛሬ አገኛችሁኝ። ዛሬ አግኝታችሁኛል። ኮሜንታተር ሳሮን ብላችሁ ስም ጠርታችሁ አግኝታችሁኛል፣ አግኝታችሁኛል። እኔም ደግሞ ቀልብሸዋለሁ፣ ቀልብሸዋለሁ። ድጋሚ ስቶሪዋ ጻፈች። ይሄ ለእኔ ነው የሚሆነው፣ ያኛው ለማን እንደሆነ አውቀዋለሁ። ያ ስቶሪው ላይ የጻፈችው ለማን እንደሆነ አውቃለሁ። ትናንትና የሆነ ሰው በሾርን ይነግቷታል። ያችኛውን አውቃታለሁ፣ ለማን እንደሆነ። ለእኔ የጻፈችው ካለች ቼክላር ቦልካኝ እንዳይሆን። ወይኔ ቦልከች መሰለኝ። አይ ስራችሁን ስጣችሁ። ወይኔ ቦልከኛለች። አቷት ቆይቆይቆይ አለች አለች።